ወላጆች ልጆች ትኩሳት በሚኖሯቸው ሰዓት የሚሰሯቸው አምስት ስህተቶች ሰላም ዶክተር አማር ነኝ የህፃና ስፔሻሊስት ትኩሳት ልጆች ላይ በብዙ ምክንያት ሊመጣ ይችላል። በራሱ በሽታ ሳይሆን የበሽታ ምልክት ነው ስለዚህ ማድረግ ያለብን ትኩሳቱን በመቆጣጠር የትኩሳቱን መንስኤ ለማወቅ ተገቢ የሆነ ህክምና በማድረግ ዘላቂ መፍትሄ መስጠት ያስፈልጋል የመጀመሪያው ከመጠን በላይ ልብስ መደራረብ ይህ የሙቀት መጠኑን በከፍተኛ ሁኔታ እንዲጨምር ያደርጋል ስለዚህ ቀለል ያለ ልብስ ማልበስ ያስፈልጋል። ሁለተኛ ያለሐኪም ትዕዛዝ መድኃኒቶችን መስጠት፣ ይህ የአብዛኞቹ ወላጆች የሚሰሩት ስህተት ነው። ረ ባክቴሪያ መድኃኒቶችን ያለአግባቡ መስጠት፣ ባክቴሪያው መድኃኒቱን እንዲለማመድ ለማመድ፣ እንዲሁም የመድኃኒቱ ሳይድ ኢፌክት ልጆች ላይ እንዲመጣ ያደርጋል። ሶስተኛ በአልኮል ወይም በጣም በቀዘቀዘ ውሃ ማጠብ፣ ይህ በከፍተኛ ሁኔታ የሙቀት መጠኑ እንዲቀንስ ያደርጋል። አስፈላጊ ከሆነ ፎጣ ለብ ያለ ውሃ መጠቀም ያስፈልጋል። አራተኛ የሰውነት መድረቅ ወይም ዲሃይድሬሽን ምልክቶችን አለመዘንጋት። ልጆች ትኩሳት በሚኖራቸው ሰዓት የሰውነታቸው ፈሳሽ መጠን በጣም ይቀንሳል። ስለዚህ በቂ የሆነ ፈሳሽ እየወሰዱ መሆኑን ማረጋገጥ ያስፈልጋል። አምስተኛ የሕክምና እርዳታ የሚያስፈልጋቸው ምልክቶች ችላ አለማለት። ልጆ ከሦስት ወር በታች ሆነው ትኩሳት ካለው መንቀጥቀጥ ካለው ያተነፋፈስ ችግር ካለው በተደጋጋሚ ማስመለስ ካለው፣ እንዲሁም ትኩሳቱ መሻሻል የማያሳይ ከሆነ በፍጥነት ወደ ሕክምና ተቋም መውሰድ ያስፈልጋል። ይህንን መልእክት ሌሎች ወላጆች ሼር፣ ኮፒ፣ ሊንክ፣ ሪፖርት በማድረግ ያስተላልፉ። አመሰግናለሁ።